እንኳንም ለብርሃነ ጥምቀቱ በሰላም አደረሳችሁ። ወናሁ መጻ ቀርም ሰማይ ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሠመርኩ በተዋህዶ የመረጥቦት በእርሱ ህልው ሆኜ የምመለክበት የወደድኩት ልጄ ይህ ነው። ማቴዎስ ምዕራፍ ሶስት ቁጥር አስራ ሰባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ የጌታችን እና የመድኃኒታችን የኢየሱስ ክርስቶስን በዓለ ጥምቀት ስናከብር እግዚአብሔርን ታላቅ የአድኅኖት ሥራ ታስባለች። ቅዱሳት መጻሕፍት እንደሚመሰክሩት ክርስቶስ በሰላሳ ዘመኑ በእደ ዮሐንስ በማየ ዮርዳኖስ ተጠምቋል። በዚህም ምክንያት በጥምቀቱ ተቀድሷል፣ የሰዎች ሁሉ ዕዳ ደብዳቤ ተደምስሷል። በሰውና በእግዚአብሔር መካከል የነበረው ጥል በጥምቀቱ ተሽሯል። ይሁን ቅዱስ መጽሐፍ ወናሁ ተረኅወ ወሎቱ ሰማይ እነሆ ሰማያት ተከፈቱ ሲል እንደገለጸው በኖኅ ዘመን የጥፋትዋ ያዘነመው ሰማይ ዛሬ በክርስቶስ ጥምቀት አንድነትና ለአንድነትና ለሰላም ተከፍቷል። ዳግመኛም ከውሃውና ከመንፈስ ቅዱስ ለመወለድ የምታስችለንን ጥምቀትን በቸርነቱ ሰርቶልናል። አብ ከሰማይ የምወደው ልጄ ይህ ነው ብሎም ሲመሰክር ወልድ በአጭር ቁመት በጠባብ ደረት ተወስኖ በፈለገ ዮርዳኖች በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በአምሳለ ርግብ ወልድ ላይ ሲያርፍ የእግዚአብሔር አንድነት ሦስትነት ምስጢር በጥምቀት ተገልጧል። በመሆኑም ጥምቀት ታላቅ ሃይማኖታዊ በዓል ነው። ጥምቀት የቤተ ክርስቲያን ነፃነት በዓል ነው። ጥምቀት በሰላምና በፍቅር በአንድነት የአንድነት በዓል ነው። ጥምቀት የክርስቶስ ፍቅርና ክብር በአደባባይ የሚገለጽበት በዓል ነው። ስለዚህ ሐዋርያዊት ኢትዮጵያዊ ኦርቶዶክስ ተዋህዶ ቤተ ክርስቲያን በፍጹም መንፈሳዊ ደስታ ታከብረዋለች። ዛሬም ጥምቀትን በሎስ አንጀለስ ከተማ የምናከብረው በእግዚአብሔር ፈቃድና ውሳኔ ነው። በመሰረቱ ሁላችንም ከአቅም በላይ የሆነ ችግር ሲያጋጥመን ለመሰደድ በቅተናል። የምንወዳት ሀገራችን ላይ ቤተ ክርስቲያንን ለማገልገል ከመንፈስ ቅዱስ የተቀበልነውን መለኮታዊ አደራ ለመወጣት እየሰራን ሳለን በውስጥ ቢጽ ሐሳውያን በውጭ ደግሞ የዚህ ዓለም ባለስልጣናት ተቃውሞ ከፍተኛ እንቅፋት ሆኖብን ነበር። ነገር ግን ኢየሱስ ስዱድ ተስፋ ወሙለ ስዱዳን የተባለው ክርስቶስ በባዕድ ምድርም ሐዋርያዊ ተልኳችንን እንድናከናውን ፈቅዶልናል። እነሆ ሰሩ አምላካችን የባዕድንን ምድር ባርኮም አብርሃምና እና ለዘሩ እንደሰጠ የእኛንም ሕዝብ በተነበተነበት ዓለም ሁሉ አብዝቶ እየባረከው ይገኛል። ይልቁንም በዓለም ሲገፉ የነበሩት ቅዱሳን አባቶቻችን በረከትና ረድኤት አንድም ቀን እንኳ አልተለየንም። እግዚአብሔርን ምድርና መላዋን የእርሱ ስለሆነች እርሱ ባኖረን እየኖርን ቤተ ክርስቲያናችንን በማገልገል ላይ እንገኛለን። ብዙ ሰዎች በምን ለምን አይናገሩም፣ ራስዎ ተናገሩ ይሉኛል። ነገር ግን እኔ ለሚሰማኝ አምላኬ ለወትር እየተናገርኩ ስለሆነ አንድም ቀን ዝም ያልኩ እንዳልኩ ሁሉንም ሊገነዘብ ይገባል። ሁሉም ሊገነዘብ ይገባል። ስለ ቅድስት ቤተክርስቲያናችን ሰላምና አንድነት ዝም አላልኩም። በቅርቡ በኢትዮጵያ ወዳሉት አባቶችም ሀሳባቸውን በደብዳቤ ይግለጹልን ብለው በጠየቁኝ መሰረት ጽፌላቸው ነበር። ነገር ግን አልሰሙም። እኛ በኢትዮጵያ ያለችውን ቤተክርስቲያናችንን ዘወትር እናስባታለን ወንድሞቻችንና ሀገራችን እና እናፈቃቸዋለን ምንም እንኳን ለሀገር ከሀገራችን ብንርቅም በመንፈስና በጸሎት በኢትዮጵያ ሆነ በመላው ከተበተነው ህዝባችን አራቅነም። ይልቁንም በዓለም የተበተነውን ህዝባችንን ዘወትር በማጥናትና ቤተ ክርስቲያንም በውጭም ዓለም እንድትስፋፋ እንድትጠናከር ለሊቃነ ጳጳሳቱ በፈቃድ እግዚአብሔር ስደተኛው ህይወታችንን በፈቀደልን መጠን በመስራት ላይ ነን። የልባችን ምኞትና ናፍቆት ግን ቤተ ክርስቲያን ቤተ ክርስቲያንን አንድ አድርጎ ማለፍ በመሆኑ ስለ ቤተክርስቲያን ሰላምና አንድነት የሚሰራ ኮሚቴ በቅዱስ ሲኖዶስ ተሰይሞ በብፁዕ አቡነ መልከጼዴቅ ሊቀ ጳጳስ መሪነት ሲንቀሳቀስ ቆይቷል። ብፁዕ አቡነ መልከጼዴቅም ሁላችንንም ወክለው ደከመኝ ሰለቸኝ ሳይሉ ህገ ቤተ ክርስቲያንን በማስጠበቅና ቤተ ክርስቲያንንም አንድ በማድረግ ስለሚያደርጉት ከፍተኛ ጥረት ቤተ ክርስቲያን ዛሬም ነገም ታመሰግናቸዋለች። እኛ ሳናልፍ የማታልፈው ቤተ ክርስቲያን አንድ አድርገን በጋራ ተመካከርና ችግራችንን በውይይት ፈተን ለቤተ ክርስቲያን አንድነት የምንከፍለውን ዋጋ ከፍለን አንዲት ቅዱስ ቤተ ክርስቲያንን ለትውልድ ማስረከብ አለብን ብለን በእኛ በኩል ለሰላሙ ቅድሚያ ሰጥተን ነበር። አንድ ሞኝ ያሰረውን ሰባት ብልህ አይፈታውም እንደሚባለው ልዩነት ለትውልድ እንድትተላለፍ ብለን ቅዱስ ሲኖዶስ ብዙ ጥረት አድርጓል። ይሁን እንጂ በኢትዮጵያ ያሉት በቁጥር ያነሱ ጥቂት አባቶችም ሆኑ ሌሎች የሚመለከታቸው አካላት አንድ እንሆን ዘንድ ፈቃደኞች አልሆኑም። በመሰረቱ አብሮ ለመስራት ፈቃደኝነት ከሌለ ማስገደድ አይቻልም። ጌታችንም እኮ እርቅን ሁሉ ለመፈጸም በእደ ዮሐንስ የተጠመቀ ቅዱስ ዮሐንስ ፈቃደኛ በመሆኑ ነበር። በማይጸነ ድንግል ማርያም ያደረው እመቤታችን ፈቃደኛ በመሆኗ ነበር። ስለዚህ በክርስቶስ ልደትም ሆነ በጥምቀቱ የሰው ልጅ ሁሉ እየተጠየቀ ለሰላም በጎ ፈቃዱን እንዲሆን ነው። በዚህም ምክንያት እግዚአብሔር የፈቀደው ቀን እስኪመጣ ድረስ በቤተ ክርስቲያን ሰላምና አንድነት እየጸለይንና በመላው ዓለም የተሰደደውን ሕዝባችንን እያጥናናን ሐዋርያው ከልባችንን እናከናውላለን። በመጨረሻም ድካማችንና አገልግሎታችን ከአምላካችን ፍጹም ዋጋ የሚያሰጥ እንዲሆን ሁሉንም ሁላችንም በቅንነትና በአንድነት አብረን እንድንሰራ መንፈሳዊ ጥሪያችንን እናስተላልፋለን። ዛሬም በክርስቶስ ጥምቀት የሰማይ በር ሁላችንም ተከፍቷልና ማንም ሊዘጋው አይችልም። ስለሆነም ቅዱስ ሲኖዶስም በተጠናከረ መልኩ ተደራጅቶ ሥራውን ይሰራል። እኔም ስደተኛው ሕይወቴ የፈቀደልኝን ያህል የተዘዋወርኩ ልጆችን ለመባረክ ምንጊዜም ዝግጁ ነኝ። ከዚህ በፊት እንደተናገርኩት ከቅድስት ቤተ ክርስቲያን እና ከሚመራት መንፈስ ቅዱስ የተሰጠኝን መንፈሳዊ አደራ ባለሁበት ዘመን ሁሉ ለመወጣት ቃል በገባሁት መሰረት እየሰራሁ ነው። ስለዚህም በመላው ዓለም የምትገኙ ካህናት እና ምእመናን ከቅዱስ ሲኖዶስ የሚሰጠውን መመሪያና ሕግ እየተከተላችሁ ቤተክርስቲያንን የቤተክርስቲያንን ሕግና ስርዓት አክብራችሁ እንድታስከብሩ ቤተክርስቲያን ጥሪዋን ታስተላልፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነትና ስርዓት ለትውልድ ጠብቆ ለማስተላለፍ እንዲቻል ሕገ ቤተክርስቲያንን ማክበር ትምህርት ሃይማኖትንና ክርስቲያናዊ ስነ ምግባርን እንዲሁም ኢትዮጵያዊ ታሪክን ባህልና ትውፊትን ለልጆቻችን በትጋት ማስተማር ይኖርብናል። ይህንን መልካም ተግባር ማድረግ ደግሞ በወልድ ውሉድ በክርስቶስ ክርስቲያን የተሰዱ ሁሉ ግዴታ ነው። እግዚአብሔር በበረከተ ጥምቀቱ በሰማያውያን እና በምድራውያን በረከት ይባርካችሁ፣ ይቀድሳችሁ። እግዚአብሔር አምላክ ኢትዮጵያ ኢትዮጵያን ሀገራችንን ይባርክልን ይጠብቅልን፣ ለሕዝባችንም ፍጹም ሰላምና አንድነትን ይስልን። አባ መርቆርዮስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘ